በመጽሐፍ ቅዱስ ላይ ክርስትና ሃይማኖት ትክክለኛ መንገድ ነው የሚል አለ? የለም! አረ የለም፣ ጭራሽ ክርስትና የሚለው ቃል የለም። ነብያቶች ክርስትና የሚለውን ቃል በፍጹም አያውቁትም። አንድ ቦታ ላይ ክርስትና የሚል ቃል ሃይማኖት የለም። መጽሐፍ ቅዱስ ላይ የሐዋርያት ስራ ምዕራፍ 11 ቁጥር 6 ላይ ለመጀመሪያ ጊዜ ደቀ መዛሙርቶች ክርስቲያን ተባሉ ይላል። ለመጀመሪያ ጊዜ ክርስቲያኖች ደቀ መዛሙርቶች ተባሉ ይላል። ደቀ መዛሙርቶች ክርስቲያኖች ተባሉ ይላል። በዚያውም እንዲህ ብሎ ያወጣላቸው አምላክ አይደለም፣ ነቢይም አይደለም፣ ኢየሱስም አይደለም። ክርስቲያኖች ናቸው ብሎ አንድ ያወጣላቸው የለም። ይህን መቼን የተባሉት ከተባለ ራሱ መጽሐፍ እንደሚመሰክረው ኢየሱስ ክርስቶስ ካረገ በኋላ ለመጀመሪያ ጊዜ ክርስቲያኖች ተባሉ ይላል። ያላቸው ዝም ብሎ ሰው ነው። እስልምና ጋርስ እስልምናን የመሰረተው ራሱ አምላክ አላህ ነው። ነቢያቶች ሰብኮታል። አዎ ሰብኮታል። ቃል በቃል በቁርአን ላይ እንዳለ ታገኘዋለን። አምላክ ነው የመሰረተው እንጂ ነቢይ ራሱ አይደለም። እስልምና ነው የመሰረተው አምላክ ራሱ ነው። እነ ዲነ ዒንደላሂ አልኢስላም፣ ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። ወረዲቱ ለኩም አልኢስላም ዲና ይላል። ራሱ ፈጣሪ አላህ ምን አለ? እስልምናን ሃይማኖት ብቻ ወደድኩላቸው እያለ ይናገራል ራሱ። እሺ ኦኬ፣ ሽክረን ጥሩ። እየሱስ ራሱ እኔ ሰው ነኝ ብሏል። ምን ትላለን? ሰው ነኝ ያለቃል። በቃ እራሱ ሲናገር አንተ ደግሞ አይ ኢየሱስ ተሳስተሃል፣ ሰው ነኝ ብቻ አትበል፣ አምላክ ነው ይበል እያልከው ነው። ያላለ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ አላለም። ይወት ናዛ ይህ ክርስቶስ ትልቅ ተቃዋሚዎች፣ ከይቅርታ ጋር ክርስቲያኖች ናቸው። እዚህ ዓለም መሪ፣ ምክንያቱም እኔ ሰው ነኝ እያለ አይ ተሳስተሃል፣ ሰውን ብቻ አይደለህም፣ ሰውም አምላክም አሉት። ብትወዱኝስ አብ ከእኔ ይበልጣል አለ። አይበልጥም በፍፁም እኩል ከአብ ጋር ብለው ካሉት። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ነኝ። እኔ ከራስህ አንዳስ ላድርግህ አይቻለኝም አለ። አይቻልም ትችላለህ፣ ሁሉንም አሉት። እኔ አምላክ አለኝ አለ ኢየሱስ ክርስቶስ። በፍፁም አምላክ የለህም አንተ ራስህ አምላክ ነህ አሉት። እዚህ ምድር ላይ እንደ ክርስቶስን የተቃወሙ ትልቅ ተቃዋሚዎች ክርስቲያኖች ናቸው። ወላሂ ክርስቲያኖች ናቸው። አምላክ አንድ እና ብቸኛ ነው ብሎ ክርስቶስ አስተማረ። ስማ ጌታ አምላካችን አንድ ጌታ ነው አለ። አይ ተሳስተሃል፣ አምላክ አንድም ሶስትም ነው ብለው ካሉት፣ አምላክ አንድ ብቻውን ነው እያለ ተናገረ። አይ በፍጹም አይደለም ሥላሴ ነው አሉት። ለሐውል ወለቁ አይሁዶች ገለነዋል ብለው ጨፈሩ፣ ሳቁ፣ ምናምን አሉ። ከእነሱ ጎን ሆነው አ ተገለ አመኑ ክርስቲያኖች ለምን ይ ክርስቶስ ተቃውሞ። ለዛ መልስ ለዛ መልስ። ትንሽ ይቅርታ አልጨረስኩም፣ ገና ነኝ። ጨረስኩኝ ጳውሎስ መጣና ኢየሱስ ክርስቶስን እየተረገመ ነው አለ። አሜን ነው ብለው ተቀበሉት። ከይፍ ያለ ከይፍ የክርስቶስ ተቃሚ። ወላሂ ላዚህ ትልቅ ተቃሚዎች ናቸው። በሰማይ ያለውን የአባቴን ፈቃድ የሚያደርግ ብሎ ለወደርሱ አምልኮ እንድትፈጽሙ አዘዛቸው። ምን ብለን እንጸልይ አሉት። ኢየሱስ ክርስቶስን መተው? በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። አአ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ለሶስቱም እንጸለያለን አሉ። ከይፍ ያለ ክርስቶስ ሲያበልክ የነበረው እኔ ለአብ እገዛለሁ ብሎ ቃል በቃል እየተናገረ ለአብ እሰግዳለሁ ብሎ እየተናገረ አይ እናንተ ደግሞ ለአብም ለወልድም ለመንፈስ ቅዱስም አላቸው። ኢየሱስ ክርስቶስ ለአብ፣ ለወልድ፣ ለመንፈስ ቅዱስ ይሰግድ ነበር ለሶስቱም ዛሬ እናንተ እንደምታደርጉት፣ ወይንስ ለአብ ብቻ ነበር የሚሰግደው? ለአብ ብቻ እንደሚሰግድ ያው ዮሐንስ ወንጌል ምዕራፍ አራት ቁጥር አስራ ዘጠኝ ላይ ተቀምጦላቸዋል። እኛ ስለምናውቀው ለአብ እንሰግዳለን ይላል ቃል በቃል ኢየሱስ ከታቸው አላርለ ሲጸልይም አባት ሆይ እያለ ነው ሚጸልየው ለአንድ አምላክ ለዚያ ይጸልያል እንጂ በፍጹም እንደናንተ እንደ ዛሬ ለአብላውን ለመንፈስ ቅዱስ ብሎ አይጸልይም ነበር። የቱጋኖ ደስ ብሎ የጸለየው ነብያቶች በምን መልኩ ነው አምላክን ያመለኩት ብላችሁ አትፈልጉም? መጽሐፋችሁ ላይ ለዚያ ለአንድ አምላክ ነበር ሲጸል የነበረ የለውም። ራሱ አምላክ ነው። አሁን መጽሐፍ ቅዱስ ላይ አምላክ እንዳለው ላሳዩች ነው እ እንትን ነው ወደ ምድር የመጣ ጊዜ የአምላክን ፍቃድ ሊፈጽም ስለመጣ በምድር እስካለ በስጋው እስካለ ድረስ የመንፈስ ቅዱስን ፍቃድ ሊፈጽም ሰው ይመጣው። እሱ የተናገረው ልታመጣልኝ ነው አይደለም። አንዲት ፍቃድ ያለችው እሱም አንዲት ፍቃድ ያለችው። መንፈስ ቅዱስ ከሄደ በኋላ ራሱ አምላክ እንዳለው የተነገረበትን አሳይሻለሁ። ሰማይ ሄዶ ራሱ አሳይኝ። አይ አሳይ አሳይ እንግዲህ ጳውሎስ ከኢየሱስ ክርስቶስ በኋላ መቶ የጻፈ አካል ነው። ምን ይላል መጽሐፍ ቅዱስ ላይ ራሱ ሲናገር ኤፌሶን ምዕራፍ አንድ ቁጥር ሶስት ላይ ያው እና የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ጳውሎስ የኢየሱስ ክርስቶስ አምላክና አባት ይባረክ። ምን ታያለሽ? አባት እኮ እግዚአብሔር ነው። አምላኩ ማነው? እግዚአብሔር። ልጅ አለው እያልን እኮ እናምናለን እኛ፣ ልጅ አለው ስለ ልጅና ስለ አባልጅ አትዝለዩ። ይሄን እና ወደዚያ እንሄዳለን፣ ችግር የለውም። አምላክ አለው የለውም? ኢየሱስ አባቱ አምላክ ነው። አንድ ባህሪ ነው ያላችሁ፣ ስለ አባት ከሪ ይሄን ምን ትዘዩዋለስ? የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አምላክ አለው የለውም ኢየሱስ ክርስቶስ ሰው አስተውሉት። ሌሎች ናቸው ያው በደንብ ታውቂያለሽ እንጂ እሱን ጠይቄ ይመጣለሁ እሱን ጠይቄ ይመጣለሁ ይሄ ብቻ አይደለም ቻ ያው እዚህም ጋር አምላክ እንዳለው ታች ከውረድ ብለሽም የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣቸው እለምናለሁ ይላል። የኢየሱስ ክርስቶስ አምላክ ብሎ ይገልጸዋል። እና ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። ምድር ላይ ስላለ ነው እያሉ ይሸውዳቸዋል። አይደለም ሰማይ ላይ ከወጣ በኋላ ራሱ የኢየሱስ ክርስቶስ አምላክ ተብሎ ተጽፏል። ምድር ላይ ያለ የተናገራቸው ምናምን ምናምን አራት ወንጌላት ላይ ትሽ ችግር የለም ያን እንለፈው፣ በስጋው ስለሆነ እያሉ ይሸውዳቸዋል። ምድር ላይ ለሰማይም ላይ ወጥቶ ከሰማይ ከሄደም በኋላ ጳውሎስ የጽፉ ከእርሱ በኋላ ተነስቶ ነብይ ያደረገ ኢየሱስ ብሎ ተናግሮ ማነው ነው መለክተኛ አድርጎ ልኮኛል ብሎ አምላክ እንዳለው ቁጭ አድርጎ ጽፏል። ስለዚህ አምላክ አለው። አሁን ኢየሱስ ክርስቶስ ደግሞ ነብይ እንደሆነ ታውቂያለሽ ነው ብሏል። እሱም ብሏል እኮ ነብይ እንደሆነ ታውቂያለሽ። ሰው እንደሆነ ነብይ በሀገሩ አይከበረም ብሏል። ኦኬ ትክክል ነው። እኛም የምናመልከው እኮ ነው ሰው ነው። እሺ ስንት አምላክ ነው ያለው? አንድ ያን ያን አንድ አምላክ ማርያም ጸንሰዋለች በማህጸን ውስጥ አዎ፣ ጸንሰዋል። ያልተጸነሰ ሌላ አምላክ አለ ወይስ? ጨረስ እያሳሳትከኝ ነው። እያሳሳትሽ አደለም። አይምሮሽ አውቀዋል፣ ግን መመለስ አልፈለግሽም። አምላክ አንድ ነው አልሽ። አምላክ ማርያም ጸንሰዋለች ወይ? አሁን ጸንሰዋለች። እሺ፣ ያልተጸነሰ ሌላ አምላክ አለ? የለም። ልጁን የጸነሰች ጎበስ፣ አብስ ተጸንሶ አልተጸነሰም? መንፈስ ቅዱስ ተጸንሶ አልተጸነሰም? አልተጸነሱም። እነሱ አምላክ ናቸው አይደሉም? አምላክ ናቸው አይ ቃል ነው። ስለዚህ እኔ ያልተማርኩትን ልል አልችልም። ብዙም አላቅም ስለ እምነት ብዙም ጠቅልኝ ግን የማቃስን እያስረዳው ያለ እንድታስረዳኝ የጥመጣው በአቅ ኖሮ እንድታስረዳኝ እንዲታይዋለህ ብዬ አልመጣም ነበር። መጠየቅ የምትፈልጊው ካለ ጠይቂ። በቃሽ ስለ እስልምና ማወቅ የምትፈልጊው እንደው የሰማሽው ነገር ካለ መጠየቅ የምትፈልጊው ካለ በነፃነት ጠይቂ። የምትፈልጊው ጥያቄ እኔ ስላላጠናው እያተማርኩ ስለሆነ አመሰግናለሁ ምንም የለኝም። ደስ ባለ እስጊዜ ገበገብ ገብ ተስጠይቂ አንድ ጥያቄ አንድ ጥያቄ ጥያቄ አለኝ። ትዝ አለኝ ኢየሱስ ክርስቶስ ኢንሳ ነው የምትሉት እኔ ነብይ ነኝ ብሎ የት ነው የት ጋር ነው የተጻፈው? እናንተ መጽሐፍ ውስጥ እኔ ነብይ ነኝ ራሱ ራሱ ከአንደበቱ እኔ ነብይ ነኝ የሚል ጽሑፍ አለ በደንብ አለ። እሷ ይሻላል

እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነቢይም አድርጎኛል። ቃል በቃል ራሱ ይናገራል። የማርያም ምዕራፍ፣ በእናቱ ምዕራፍ የተሰየመ የማርያም ምዕራፍ ምዕራፍ 19 ቁጥር 30 ላይ እኔ ነብይ ነኝ ብሎ ቃል በቃል ይናገራል። አይ